ግልፊ ይህ ምርሽን ከሄድሽበት አላስትል ብሎሽ የብሩክን ቪዲዮ አይተሽ መጣሽ። ወይኔ ተመለሽ። ወይኔ ታዲያ እኮ ባዶ እጅሽ መምጣት አልነበረብሽም፣ እንደ ታመመ እያወቅሽ አሲር ምናምን ይዘሽ መምጣት ነበረብሽ። ፍቅር ከምንም ጋር የማይወዳደር በጎ ፀጋ ነው፣ ነገር ግን ለእንደኔ ያነሰው ክፉ ብሏል ብሩኬ። ታዲያ እኮ አስታማሚ እንኳን ዘመድ ጋር ሊጠይቅ ሄዶ እንዴት ነህ ምንክን ነው ምን ተፈጥሮ ነው ይባላል እኮ ሀይሜ። ብድግ ብሎ በቃ ሄድልሃለዋ ይባላል? እንዲ ረቴቴ ጥፋተኛም ሆነሽ እንደገና እሱም ጓዝ የልብሽ አንቺም ጓ ብለሽ እንዴት ይኮናል እንዴት እንዴት ተብሎ ጎጆ ይቀለሳል ትላላችሁ ቤተሰቦች ይህ የሚሳደብ አይጠፋም ተሳደቡ አይ ዶንት ኬር አባውት ሰላም ጤና ይስጥልን እንዴት ናችሁ የኔ ውድ ቤተሰቦች እንዴት አላችሁ ሰላም ናችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሰላም ነው ሀይሚ ከሄደችበት ተመልሳ መታለች በሀያ አራት ሰዓት ውስጥ ፍቅረኛሽ ታመመ ወደቀ ስትባይ እኔ ያለው እግሩ ስር የምትል ፍቅረኛ አያችሁ እንዴ ኦ ማይ ጋድ ሆይየው ተሸወድን፣ ተረቀሰልን ትላላችሁ። አለቃሻ ሁን ላለቃቀሳችሁ ትላላችሁ ታዲያ እንጂ። ሳላለቀሽም እዚህ ጋር ቆመሽ የምታወሪው አሁን እንደደና ሰው አስመሳይ። አዎ አስመሳይ ነኝ እኔ ምንም ባረግ ምን አስመሳይ ነኝ እኔ። ኤኒዌይስ ግን በጣም በጣም የሚገርም ቪዲዮ ነው እውነት እውነት እነግራችሁ ማለት ነው የሚገርም ስላችሁ የትናንትና በጣም አሳዛኝ ነው። የዛሬው ደግሞ ጭራሽ ምንም የሌለ በቃ የሌለ ጭራሽ ምንም ከምንም ጋር የማይገናኝ ነገር ነው እውነት ቤተሰቦች ማለት ነው። ሲቀጥል ደግሞ ሀይሚ ጥፋተኛ መሆነሽ ማለት ፀፅተውሽም መተሽ ሁለት ፊት ጉዳት እኮ ነው የሚሆን። መችስ እንደዛ ሆኖ ብሩኬ ዛሬ ስታናግሪው ቅመሟየበያ ብለሽ ቅመሟዬ ብሎ እንደማያቅፈሽ መቼስ ይሄንን አጠብቂም እንደሚያቅፈኛም ብለሽ በእርግጥ አጠብቂም ይሄንን መቼም ማለት ነው ሲቀጥል ደግሞ ማለት ነው ባዳረግሽኝ ብሎ አለ እስከ መቼ ነው ድብቅ ሆነሽ ከኔ ጋር ምትኖሪው አለ ምንድነው ነገሩ ኧረ እነዚህ ልጆች እኛ ብዙ ነገር እናስባለን እነሱ ወደ ኋላ ይጎተታሉ ጉድ ይፈላ እንዴ ምንስ ቢሆን እንደው የፈለገ ነገር እንደው የሞት ቀጠሮ ቢሆን እንኳ ማለት ነው ለብሩክ ሳትነግሪ ለምንድነ የሄድሽው የኔ ጥያቄ ነው። ቤተሰቦች ማለት እንደ ጀነራል ነው፣ እንደ ክፋት አድርጋችሁ አትዩት፣ እንደ ጀነራል ጥያቄ ነው። ገባችሁ አይደል? ከጎናችሁ ሌላ ሌላ ሰው አይመለከተው። ለብሩኬ ግን ሳይነገረው እንዴት ይሆናል? ብነግረው ያስቀረኛል። ቢያስቀርሽም እኮ የሚጠቅምሽ ነገር ከሆነ እንጂ የማይጠቅምሽ ነገር ከሆነ እንዳትሄጂ ያስቀርሻል። የማይጠቅምሽ ነገር ግን ከሆነ ብሩኬ ህጻን ልጅ አይደለም። አንቺ የምትፈልጊውን ነገር ከማድረግ ወደኋላ ብሎ አያውቅም አያውቅም። እርግጠኛ ሆኜ የምናገረው ነገር እንደዛ ነው። አትሄጂ የሚልሽ አንቺን የሚጎዳሽ ነገር ካለ ብቻ ነው እንጂ ከዛ አንቺን የሚጠቅምሽ ነገር ከሆነ ምንም አይነት ነገር አይከለክልሽም። ይከለክለኛል፣ ስልክ መዝጋቱ ምናምን ምን አስፈለገ? ቤተሰቦች እንደው እስኪ እንደው ለእውነት ብላችሁ ፍረዱ። ዝም ብላችሁ እንደው ይሄ አለምን አንቀጠቀጠው አለምን አንቀጠቀጣችሁ ማለቱን ትታችሁት ማለት ነው። እሱን ተው፣ እሱን ወደኋላ እንትሆና በኋላ እናወረዋለን። ዛሬ ሀይሚ ልትጠይቀው ከዛ ድረስ ከመጣች፣ ሰብር ያለበ ሰብር ማድረግ ያለበት ሰው ማን ነው? ያ የተበዳይ ሰው ነው ወይስ በዳዩ ነው? ዛሬ ልጻቅ፣ ትናንት ሳልቅሻለሁ ወይ ሀይሚ? አንቺ ጓብለሽ እሱ ጓብሎ እንዴት ነው ነገሩ? እኔ እሱ ትክክል ነው ምክንያቱም እንደ እስከ መቼ ድረስ ነው እናንተ አብሯችሁ ያለው ሰው ደብቋችሁ ምንም ነገር ሳይነግራችሁ እንደዚህ የሚሄደው ጽፌልሃለሁ የጻፈችው ነገር አሳማኝ ነገር ትክክለኛ ነገር ቢሆን ኖሮ እንደዚ አይከራከርም ብሩክ ማለት ነው። ተጽፎለታል ልትሎ ትችላላችሁ። ያ የተጻፈው ነገር ትክክል ቢሆን ኖሮ ብሩክ እንደዚህ አይከራከርም። በጣም ግራ የሚያጋባ ነገር፣ በጣም በጣም የሚገርም ሁኔታ ማለት ነው ማለት እንዴ ፕሮግራምህን፣ ፕሮግራም ከአንቺ የሚበልጥ ፕሮግራም አሁን እሱ አንቺን ማትፈልጊውን ነገር እሱ እዛ ፕሮግራም ላይ እንዲገኝ ብሎ የአንቺን ፕሮግራም እሱ ይሰርዛል? በፍጹም አያደርገውም። ይኸው ተናገረ። ደግሞ እንሂድ ብልህ እሺ አትለኝም ስትለው፣ እንሂድ ብቲ ለምንድን ነው የማልሄደው አላት። ይሄዳል፣ በእርግጠኝነት ደግሞ። ኧረ ምንም እምቢ የሚልሽ ነገር የለም። እኔ እንጃ፣ አንዳንድ ጊዜ የምታወሩት ወሬ ትክክል አደለም። በቃ እኔ እንጃ፣ የሆነ ግራ የተጋባ ነገር ነው ብቻ አላቅ እንጃ ወጣም ወረደም በዚህ በ24 ሰዓት ውስጥ ሀይሚ አዲስ አበባ ደርሳ ወታጅራ ተመለሰች የሚለውን ነገር በውኔም በልሜም አላምንም ማለት ነው። አለማመንም ማመንም መብታችሁ ነው እናንተም ማለት ነው። ግን ስለ ቪዲዮ ባስረዳችሁ ደስ ይለኝ ነበረ። ነገር ግን ይራሳችሁ ይገባችኋል ትረዳላችሁ ትረዳላችሁ። ስለዚህ የእኛ ውድ ቤተሰቦች ስትጨነቁም ስታለቅሱም የነበራችሁት እንባችሁን ዋጋ እንባችሁን ፈጣሪ እንባችሁን ይመልስላችሁ። ትግስት ይኑራችሁ። ለምን ጊዜውም ቢሆን ትግስት ጥሩ ነው ማለት የሚያስጠላው እንደኔ ዝም ብሎ ማልቀስ ችግር የለውም። እኔ አንደኛም የታምራት ሙዚቃ ነው የረበሸኝ። እኔ አንደኛም ማለት ነው የታምራት ሙዚቃ እና እሱ የሚያደርገው ሪያክሽን ለእኔ በጣም ነው የረበሸኝ። ያ ነው የረበሸኝ እንጂ እኔ ያን ያህል እየለፈለፍኩ ምናምን ግብግብ ብዬ አላለቀስኩም። ግብግብ ብሎ ያለቀሱ ልጆች አሉ። ምክንያት አሁንም መሳቂያ የሚያደርጓቸው ማለት ነው። ጀስት እናንተ ደግሞ ፈታ በሉ። ምንም እንዳይመስላችሁ፣ በቃ የተፈጠረ ነገር ነው። አለቀ። የእውነት የምትወዱት ሰው የሆነ ነገር ሲሆንባችሁ እንደዛ ነው በቃ። ስለዚህ ማንም ማንም አይቀልድም። እንደ ቃል የድንጋይ ራሴ የሆነ ሰው ብቻ ነው ቀልድ የሚቀልደው ከዛ ውጭ ሌላው ተራ ነገር ነው። ሰው እንግዲህ በምን አይነት መልኩ ነገ እንደሚመጡ ባናቅም ይሄ ነገርዮ ፕራንክን ፕራንክ ነው የተጀመረው ጅማሪው። ከዛ ግን መጨረሻው ግን ያው ታውቃላችሁ፣ ሀይሚ እስከ መጨረሻ ድረስ ነው ቶሎ አትናገርም። ፕራንክ ቁርጥ ብሎ አልቆ ከዛ በተቆረጠው ላይ ያው ብሩኬ ወደ ቤት ሲሄድ በእርግጠኝነት የሆነ የሆነ ነገር ይኖራል። ከዛ ግን እሱ እንደዚሁ በቃ ተቀይሞ አኩርፎ ሄዷል። ከዛ ታሞ ተኝቷል። ከዛ ጓደኞች ሄዱ ማለት ነው። ቤኪስ የት ገባህ ዛሬ? ካሜራ ማነህ? ብቻ በጣም ነው ደስ የምትሉት። ግን አጀማመራችሁ ጥሩ ይሁንና መሀል ላይ የሚያስነቃባችሁ ነገር አለ። ስለዚህ አይኖ ግን ሀይሚ ናት ያስነቃችሁ። ለምን መሰላችሁ? አሁን እሷ እኔ ጥፋተኛ ነኝ አዎ ይቅርታ እንደዚህ ነው ምናምን ብትል ያሳምርላት ነበረ ገባችሁ አሁን እሷ ምንም ነገር እንዳልተፈጠረ ከሱም ብሶ ይቆጥ ትቆጣኛለህ እንዴ አንተም ብዬ መጥቼ ታማሃል ምናምን ስትለው እሱ ያንን መልስ መስጠቱ ትክክል ነው ለሱ እሱ እንደዛ ካልመለሰ ታዲያ ምኑን ድራማ ይሆናል ምን ፕራንክ ይሆናል ሶ እዚህ ጋር አሁን ሃይሚ ነበር ሃይሚ ነች የተሸወደችው እውነቱን ስነግራችሁ ለምን ብትሉኝ እዚህ ጋር እሷ በቃ ታሟላ አይደል ይሄ ሰው ምንም ቢላት ምን ዝም ማለት ነበረባት ስለ ታመመ ማለት ነው ደግሞ ይሄንን ስላችሁ፣ እሷ ምትሉ ስለማጸፉ ወተት እያያዛችሁ እየታመማችሁ ጥጥት አድርጉት። ብትታመሙ የሚያስታመማችሁ የለም። ብሩኬ ግን ፍጽም አለ ሄኖክም አለ ሳምሪም አለች። እናንተ ግን ብቻችሁ ናችሁ። ስለዚህ ረጋ ሰከን እያላችሁ እንደኔ ቶሎ መልስ በሉ። እኔ እኮ ቪዲዋ ካለቀች በኋላ ራሴን ነው የሆንኩት ቤተሰብ፣ ከዛ ስልክ ፍለጋ ነው የሮጥኩት ማለት ነው። አጋጣሚ አዋገኝ ማለት ነው እና ግን ያው ይሄ ቪዲዮ ምንም አይነት ትምህርት የለውም አጀማመሩም ዝም ብሎ ነው ሀይሚም የትም ሄዳ የትም አትመጣም ሲጀመር ከብሩክ ሌላ ምንም ተለይታ ማትሄድም ጥላውም ማትሄድም ሲቀጥል ደግሞ አለሱ ራሱ ቤት ሂጂ አይሏትም አንድ ነገር አለሱ ሂጂ አይሏትም ከዚህ በፊት እሱ ከሌላ አልሄድም ብላለች እንግዲህ ሰምታችኋል ከዚህ በፊት ስለዚህ እንዴት ትሄዳለች አልሄደችም ግን ያው ፍራንኩ ከባድ ስለሆነ ብሩክ ላይ ያደረገችው ነገር ተሸፋፍኖ በሌላ መንገድ ከሄደችበት መጣሽ ተብሎ ነው የተሰራው። አለቀ። እንዲ እንዴት እኛ የማዳም ቅመሞችማ ሽንት ቤት ብናጽም ድስት ብንፈቀፍቅም ጭንቅላታችን ፋስት ነው። እንዲ ለሻውዱንም አትሞክሩ። ግን ግን ወደ ፍቅራችሁ ተመለሱ፣ እንደሰጣለ አንፈልግም ማይጋ ዛሬ ትሳሳሙ ሳተቃቀፉ ረእንዳውም ቡዬ በጣም ጎበዝ ነው፣ የምሬነነት የሚያስቀይም ነገር አልተናገረም። ምንም ጓል ለም አልተቆጣ ምናምን ነገር ዋጥ ንው ያደረጋት ማለትነው ዋጥ እንደም ቆጣ ቆጣ ያላ ነበረች ትንሽ ምትቆ ይጣሉ ነበረ፣ ሰው ባይኖር ማለት ነው። ሄኖክ ደግሞ ማለት ነው የሴት ቦርሳ እንደዛ አይያዝም እ ሄኖክ የሴት ቦርሳ እንደዛ አይያዝም እንዴ ምን አስበ ነው? ልትሰርቅ ነው? አንዳንድ ነገሮች ምናምን ለብሩክ የተላከ ደብዳቤ የቀረውን ልታብራራ ነው ወይስ ምንድነው? እዛች ቦርሷን እንዴት እንደያዛት ላሳያችሁ ብዬ ነው፣ ልጠቁማችሁ ብዬ ነው ማለት ነው። ለማንኛውም የኛው ውድ ቤተ ሰዎች ቪዲዮ ዛሬ ያው የትላንትና ቪዲዮ እንደዛ ሆኖ ስላለቀ እንዳይቀሩ ነው እንጂ የተሰራው ፕራንክ ነው ነገርዮ ፕራንክ ነው፣ ግን በፕራንኩ መሃል በቃ ብሩክ አስቀይሞታል እና ሃይሜትም አልሄደችም። ከዛ ወደኛ ጋር ሲመጡ በእንደዚህ አይነት መልክ መጡ። በቃ አለቀ፣ ይሄው ነው። ሶ እንግዲህ ያው ሙቶ ሃምሳ ልትገባ ነው ሃይሜ። ሶስት ምናምን የቀራ ሶስት ሰው ነው ምናምን የሚባል ቀራ አርባ ሰባት ነው። አርባ ስምንት ገብታ ይቻታለሁ። ሶ ከሃምሳ ዋን ሙልት አድርጉላትና፣ ብሩኬም ደግሞ አራት ገብቷል ይመስለኛል። ስድስት ነው የሚቀረው ከየትም ከየትም ብላችሁ ሶስት መቶዋን እንዳው ገጭ አድርጓትና ተመልሰው ወደ ደስታቸው ይመለሱ። አይመስላችሁም ቤተሰቦች? እኔ እንደዛ አሰብኩኝ። ቻናሉ ራሱ ግርግር ይወዳል፣ በሚገርማችሁ ሁኔታ ማለት ነው። ሃይሜም እንደዚህ ጭር ሲላት ወድም ደስ ይላታል፣ ወከባ ምናምን። እኛም አንዳንዴ ደስ ይለናል፣ በጣም ግርር እንደዚህ ያለካ ሳይሆን ደስ ይለናል፣ አንዳንዴ ማለት ነው። ግን እንደ ትናንትናው ፌንት ምናምን የሞላው ሳይሆን አሁን የዛሬው ጥሩ ነው፣ ምንም አይልም፣ ለክፉ አይሰጥም፣ የዛሬው ማለት ነው። ገባችሁ እና፣ ለማንኛውም የኔ ውድ ቤተሰቦች ይመቻችሁ። እናንተም ዘና በሉ፣ እኛም ዘና እንበል። አስመሳይ ውሸታም የምትሉኝ ሰዎች ደግሞ የማንን የእውነት ቪዲዮ እያያችሁ ነው እኔን ውሸታም አስመሳይ የምትሉኝ እናንተ? አይባልም። እሺ፣ የማንን ትክክለኛ ቪዲዮ አይተሽ ነው የኔን ውሸታም የምትይ ነገረኝ? እስኪ በኮመንት እንዲያልሽ፣ ልጅ ሰምተሻል። ለማንኛውም ይመቻችሁ። የኔ እንቁ የሆናችሁ አንዳንድ ፍንድሻ የሆናችሁ ቤተሰቦች አላችሁ። ሳቁልኝ፣ ተደሰቱልኝ። አመሰግናለሁ ቤተሰቦቼ ባይ